ቀን ይስጥልን፣ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ፣ አብራችሁን ቆዩ። በጎንደር ከተማ ባለፉት ስምንት ወራት ከአንድ ቢሊዮን ብር በላይ ገቢ መሰብሰቡን የከተማ አስተዳደሩ ገቢዎች መምሪያ አስታወቀ። አፈጻጸሙ ዝቅተኛ በመሆኑ በቀጣይ ዕቅዱን ለማሳካት ባለድርሻ አካላት ተቀናጅተው እንዲሰሩ ተጠይቋል። መምሪያው የገቢ ተቋማት ሰራተኞችና አጋር አካላት በተገኙበት የንቅናቄ መድረክ አካሂዷል። ቃል ኪዳና ሊዝር ስራላት በጎንደር ከተማ በበጀት ዓመቱ ለመሰብሰብ የታቀደውን ገቢ ለማሳካት የሚያስችሉ ስራዎችን መስራት ላይ ትኩረት ያደረገ የንቅናቄ መድረክ ተካሂዷል። በጎንደር ከተማ 39 ቢሊዮን ብር ለመሰብሰብ ታቅዶ እየተሰራ መሆኑን የገለጹት የጎንደር ከተማ አስተዳደር ገቢዎች መምሪያ ኃላፊ ጥሩዬ አትክልት እንደ ከተማ የግብር አሰባሰብ ሂደቱ ውስንነት ያለበት መሆኑን ተናግረዋል። ጥቅል እንደ ከተማ 1 ቢሊዮን 32 ሚሊዮን 525 ሺህ 245 ይህም የእቅዳችንን 33 ፐርሰንት መፈጸም ችለናል። የመጀመሪያው ችግር መረጃን አጥርቶ ይዞ እቅዳቅዶ ወደ ስራ ለመግባት ነው። እቅዱን ለማሳካት ይሄን ማድረግ የመጀመሪያው አንድ ቁልፍ ተግባር አድርገን ወስደናል። አገልግሎት አሰጣጥ ላይ ችግር ያለበትን ሰው መልክ እያስያዝን ጠንክሮ ከተማውን ወዶ በጥሩ ስነ ምግባር የሚያገለግለውን ወደፊት እያመጣን የምንሰራበትን ሁኔታ እናመቻቻለን። ገቢ መሰብሰብ የልማት መሰረታዊ ጉዳይ መሆኑን ያመላከቱት ደግሞ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ናቸው። ከተማ የመልማትም ያለመልማትም እድል የሚወሰነው የሰበስበው ሀብት ነው። የሚነሳው ልማት እንፈልጋለን። ከተማችን በጣም በርካታ የሚያስቆጩ ወደኋላ የቀረንባቸው መንገዶች ሩቅ ናቸው። ቢያንስ ያን የቁልቁለት ጉዞ ማቆም የምንችለው በራሳችን ሀብት መሰብሰብ ስንችል ነው። በክልሉ የተፈጠረው የጸጥታ ችግር በገቢ አሰባሰቡ ላይ እንከን ፈጥሮ መቆየቱን ያመላከቱት የአማራ ክልል ገቢዎች ቢሮ ኃላፊ ክብረት መሐመድ በክልሉ በበጀት ዓመቱ ሰባ አንድ ነጥብ ስድስት ቢሊዮን ብር ለመሰብሰብ እቅድ ተይዞ እየተሰራ ነው ብለዋል። ያሉ ችግሮችን በመፍታት በጎንደር ከተማ ያለውን የገቢ አሰባሰብ ሂደት ማሻሻል እንደሚገባም አሳስበዋል። ስምንት ወራት አፈጻጸማችንን እያየ ነው ነው ከስድስት ቢሊዮን ብር በላይ ሰብስበናል ከአምናውም በ10 ቢሊዮን ብር በላይ ምርጫ እንዳለው ያሳያል። ጎንደር በአሁኑ ወቅት አፈጻጸሟ ወደ ኋላ የቀረ እና ጭራ ሆኖ የሚታይ የአፈጻጸም ደረጃ ላይ ነው ያለ። በተለያየ ምክንያት ከግቢ አሰባሰባችን ላይ የጎተተ የነበረውን አሳሰብ አርመን በሙሉ ልብ ንቅናቄ መፍጠር ይኖርብናል። የውይይቱ ተሳታፊ የሆኑት የፋሲል ክፍለ ከተማ ገቢዎች ጽፈት ቤት ኃላፊ ከፍ ያለው አየልኝና የአራዳ ክፍለ ከተማ ገቢዎች ጽፈት ቤት የግብር አሰባሰብና አወሳሰን ክትትል ስራ ሂደት አስተባባሪ ዘነበች ዘር አብሩክ የጎንደር ከተማ ገቢ ለማሳደግ በሚደረገው ጥረት ትኩረት ሰጥተው እንደሚሰሩ ተናግረዋል። እቅዳችን እንግዲህ ወደ 219 አካባቢ ነው። እዚያ አኳያ አሁን ወደ 68 ሚሊዮን ሰብስበናል። ይህ በቂ ስላልሆነ ይህን ነው እንግዲህ ያጠናክረን ያንስ ጎታይ ሳንሆን የተሻለ አፈጻጸም ለማምጣት የተለያየ ጥረት ማድረግ ያለብን የሌላውን ማድረግ ያለብን። እቅዳችን ወደ 332 ሚሊዮን ነው አሁን ያለ ነው። አጠቃላይ ወደ 43 ፐርሰንት ነው ያለ ነው። ፍትሐዊነት የተጠበቀ ግብርን በመሰብሰብ ሂደት ላይ አጋዥ ወይም ባለቤት ሆኜ እሰራለሁ። የገቢ ተቋማትን ማዘመንና አሰራርን ማሻሻል ችግሮችን ለመቅረፍ የሚያስችል መሆኑም ተመላክቷል። ሴቶች ተደራጅተው ራሳቸውን መቀየር እንዲችሉ ተገቢ ድጋፍ እየተደረገላቸው መሆኑን የምዕራብ ጎንደር ዞን ሴቶች ሕፃናትና ማኅበራዊ ጉዳይ መምሪያ አስታወቀ። ዓለም አቀፍ የሴቶች ቀን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋግጣል በሚል መሪ መልእክት በገንዳዋ ከተማ ተከብሯል። ኤልያስ ጋሻው ተጨማሪ አለው። በምዕራብ ጎንደር ዞን የሴቶች ቀን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋግጣል በሚል መሪ ሐሳብ ተከብሯል። በዓሉ በገንዳዋ ከተማ አስተዳደር በሴቶች የተከናወኑ ውጤታማ የልማት ስራዎች በተሳታፊዎች ጉብኝት ተደርጓል። በገንዳዋ ከተማ በተለያዩ የስራ ዘርፎች የተሰማሩ ሴቶች ተደራጅተው በመስራታቸው የኢኮኖሚ ተጠቃሚነታቸውን በማረጋገጣቸው ለተሻለ ለውጥ እንደሚተጉ ይናገራሉ። ይሄ ምን ነው የነበረ? ይህ ዛፍ ምን ነው የነበር? ማንም ያውቃል የሄደ ሰው ግን ይህን ማንጎ ስተክል ለምኜ አምጥቼ ማለት ነው የተከልኩት። አበረታችና ደጋፊ ሲኖርህ ደግሞ አንተ እየጨመርክ ትሄዳለህ፣ ባለህበት ትጨምራለህ። ብዙ ነገር ያን ያስደሰተን የራስ ብቻ አይደለም። አሁን የሆነ ነገር ቢያስደስተን ለአንድ ሰው እና ለሁለት ሰው ብቻ አይደለም። ለዚህ ላለው ለአካባቢያችን አስደሳሽ ነው። ያንን ግን ደግሞ ድጋፍ ያስፈልጋል። የተሰማራ ነው፣ በዶሮ እርባታ ነው የተደራጀንበት ማህበር። ስራ ጥሩ ነው፣ ቆንጆ ነው። ድጋፍ እየተደረገልን ነው በባለሙያዎች ያው ክትባትም። በአንድ ቀን ጫጩት ነው የምናመጣ። አሁን ላይ ያመጣ ነው፣ ግን እንቁላል ጣይ ዶሮ ነው የምናመጣ ያለ ነው በዞኑ ሴቶች በሁሉም ዘር ተጠቃሚነታቸው እንዲረጋገጥ ድጋፍ እየተደረገላቸው መሆኑን የምዕራብ ጎንደር ዞን ሴቶችና ሕጻናት ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ትዕግስት ማኙ ተናግረዋል። የስርዓተ ጾታ እኩልነት እንዲሰፍንና ሴቶች በማህበራዊ በፖለቲካና በኢኮኖሚያዊ ጉዳይ እምርታዊ ለውጥ አምጥተው ተጠቃሚ እንዲሆኑ እንፈልጋለን። ሴት አርሶ አደሮቻችን ተጠቃሚ እንዲሆኑ በፕሮጀክቱ በአባልነት ተመዝግበው በርካታ ሴቶችን ተጠቃሚ አድርገን በመስኖ ልማት፣ በዶሮ እርባታ፣ በሌማት ትሩፋት እንዲሳተፉ እያደረግን እንገኛለን። የተጎዱ ሴት እህቶቻችን በመደገፍ በማቋቋም እየሰራን እንገኛለን። ሴቶቹን በማብቃት ወደ አመራርነት እንዲመጡ እየተሰራ መሆኑንም ኃላፊው አስገንዝበዋል። ከታች እኛው ተቋሞቻችን ጀምሮ ተተኪ ሴትን እያመጣን እያጀገን ወደ አመራርነት እንዲመጡ የማድረግ ስራ እየተሰራ ነው። እሱም ፓርቲያችን 30 ፐርሰንት ሴቶችን ወደ አመራርነት ማምጣት በሚል በጉባኤም በያዘው አላማ መሰረት ትልቅ ትኩረት ተሰጥቶ እየተሰራበት ይገኛል። እንደኛም ዞን ደግሞ 21 ፐርሰንት አካባቢ በዞን ደረጃ ሴቶች በአመራርነት እየተሳተፉ ይገኛሉ። ሴቶች ከኢኮኖሚ ተሳትፏቸው ባሻገር የሀገርን ዳር ደንበር በማስከበር የዜግነት ኃላፊነታቸውን እየተወጡ መሆኑን የሰሜን ምዕራብ እዝ የ 504 ተኛ ኮር የሴቶች ዘርፍ ኃላፊ መቶ አለቃ ነጻነት ግምጃ አስረድተዋል። ሴቶች ስንቅን ከማቀበል አልፎ አሁን በጀግንነት ለዚች ሀገር መስዋዕትነት እየከፈሉ ይገኛሉ። አሁንም ቀጣይ ላለው በማንኛውም ግዳጅ ላይ ከታዛዥነት አልፈን በአመራርነት ደረጃ ራሳችን ብቁ አድርገን ከጽንፈኛና ከተለያዩ ከውስጥ ባንዳዎች ነጻ አውጥተን እችን ሀገር ሰላም ለማድረግ ነው የምንፈልገው። ሴቶችን ከጥቃት በመጠበቅ መብታቸውንና ጥቅማቸውን እንዲጠበቅ ማህበረሰቡና የሚመለከታቸው አካላት በጋራ መስራት እንደሚጠበቅባቸው በውይይቱ ተገልጿል። በዳባት ወረዳ የተገነቡ የስደተኞች አገልግሎት መስጫ ተቋማት ለአካባቢው ማህበረሰብ አገልግሎት እየሰጡ መሆኑን የሰሜን ጎንደር ዞን ጤና መምሪያ አስታወቀም። በዳባት ከተማ የሚገነባው የዳባት ጤና ጣቢያ ማስፋፊያ ግንባታ ተጠናቆ ለአገልግሎት ክፍት ሆኗል። ደረጀ ደርበው ተጨማሪውን ይነግረናል። በዳባት ወረዳ ዓለምዋጭ የስደተኞች መጠለያ የሚገኙ የኤርትራ ስደተኞችንና የአካባቢውን ማህበረሰብ በጤናው ዘርፍ ተጠቃሚ እንዲሆኑ ለማስቻል ዳባት ጤና ጣቢያ ማስፋፊያ ግንባታ ተጠናቆ ስራ መጀመሩ ተገልጿል። የጤና ጣቢያውን የማስፋፊያ ፕሮጀክት ዩኤንኤችሲአር እና ኤምቲያ የተባሉ ፕሮጀክቶች በመተባበር አጠናቀው ማስረከባቸው የተገለጸ ሲሆን አጠቃላይ በግንባታው ሂደትና በቁሳቁስ ግዢው ከ5 ሚሊዮን ብር በላይ ወጪ መደረጉን የፕሮጀክቶቹ አስተባባሪዎች ገልጸዋል። ይህን ስራ ያከናወነው ብቻችንን ሆነን አይደለም። አይአርኤስ፣ ዩኤንኤችሲአር፣ የአካባቢው ማህበረሰብና መንግስት በጋራ በመሆን ነው። እኛ እንደ አለም አቀፍ የህክምና ቡድን መርሃችን፣ አብረን እንቆማለን በጋራ እንሰራለን የሚል ነው። የአካባቢው ማህበረሰብ በተለያዩ አስቸጋሪ ሁኔታዎች ውስጥ እያለፈ ቢሆንም ስደተኞቹን ተቀብሎ የሚያስተናግድበት መንገድ በጣም አስደናቂ ነው። እኛም በቀጣይ ከአካባቢው ማህበረሰብ እና ከስደተኞቹ ጋር በጋራ መስራታችንን እንቀጥላለን የሚል ተስፋ አለ። um, to come together to solve some of these problems um, and fill these gaps. መሰረተ ልማቶቹን በጋራ ከመጠቀም ባለፈ የአካባቢው ማህበረሰብ ከስደተኞች ጎን ሆኖ በመደገፍ ሊከሰቱ የሚችሉ ማህበራዊ ችግሮችን መፍታት ይጠበቅበታል ያሉት የሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸጋ ውቤ ናቸው። እነዚህን ወገኖቻችን ወንድሞቻችን፣ እህቶቻችንን መንከባከብ የሚደርስባቸውን ጫና እንዲቀንስ በጋራ መስራት ችግሮችን መፍታት ከምንም በላይ የበለጠ ትኩረት አድርገን መስራት መቻል አለብን። ከግንባታው በተጨማሪ የተለያየ የሕክምና ቁሳቁስ ድጋፍ መደረጉን የገለጹት የዞኑ ጤና መምሪያ ኃላፊ አቶ በቀሌ ይትባረክ ተሞክሮዎችን ወደ ሌሎች ጤና ጣቢያዎች ማስፋፋት እንደሚገባም አንስተዋል። ይሄ ጤና ጣቢያ አገልግሎቱን ያሻሽላል። እንግዲህ ከግንባታውን ባሻገር ከሌሎች እነዚህ ከሀይል አማራጭ ከማቅረብን ባሻገር ሌሎች የሕክምና ቁሳቁሶች ድጋፍ ተደርገዋል። ለምሳሌ አልትራሳውንድን ጨምሮ ማለት ነው። ይሄ ደግሞ አልትራሳውንድ በጤና ጣቢያ ጀምር የጤና ቢሮ አዲስ ኢኒሽቲቭ ነው። ወደ ሌሎች ተቋማትም መስፋት ያለበት ተግባር ነው እና ይህም አገልግሎት በዳባት ጤና ጣቢያ መጀመሩ በአገልግሎቱ ላይ ራሱን ይቻለ ከፍ ያለ አስተዋጽኦ ይኖረዋል ማለት። በስደተኞቹና በአካባቢው ማህበረሰብ መካከል የህዝብ ለህዝብ ግንኙነቱን በማጠናከር በጤናና በትምህርት ዘርፎች የጋራ ተጠቃሚነትን ለማረጋገጥ የተለያዩ ስራዎች እየተከናወኑ መሆኑን የአለም ዋጭ የኤርትራ ስደተኞች መጠለያ ኃላፊ አቶ አምሃ መርጋ ገልጸዋል። በመጠለያው የሚገኙ ስደተኞችም በበኩላቸው በጤና በትምህርትና በሌሎችም ዘርፎች የተለያዩ የልማት ስራዎች መከናወናቸውን አንስተዋል። ሕክምና አገልግሎት የሚ ሲሆኑ የተለያዩ እቃ ነው እያየን እየቆየን። በጣም ጥሩ ነው፣ ስደተኛ በጋራ ከማህበረሰቡ ተጠቃሚ በመሆኑ አሁን ፊታችን ያለው ቤት አይተናል። እሱ በጣም ጥሩ የሆነ ግንባታ ስለተሰሩ እኛ በጣም ደስተኞች ነ በጣም እናመሰግናለን። ማለት ነው፣ ጥሩ ነው። በቀጣይም የመሰረተ ልማት ስራው ተጠናክሮ እንደሚቀጥል ተገልጿል። ሳፋሪኮም ኢትዮጵያ በጎንደር ከተማ ለሚገኙ ሁለት ትምህርት ቤቶች ከአንድ ሚሊዮን ብር በላይ የሚገመት የትምህርት ቁሳቁስ ድጋፍ አደረገም። ድጋፉ የትምህርት ዘርፉን በቴክኖሎጂ ለማገዝ እንደሚረዳ የጎንደር ከተማ አስተዳደር ትምህርት መምሪያ አስታውቋል። ተጨማሪያለን ተማሪ መሐመድ ሁሴን በጎንደር ከተማ በሚገኘው የእድገት ፈለግ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ ነው። በሚማርበት ትምህርት ቤት በቂ የኮምፒውተርና የኢንተርኔት አገልግሎት አለመኖር በትምህርቱ ላይ ተጽዕኖ ፈጥሮበታል። አዲስ የጀመርነው ትምህርት አለ፣ ኮምፒውተር ሜንቴናንስ ኤንድ ኔትወርኪንግ፣ እሱ ላይ ዌብ ዲዛይን የሚባል ትምህርት ልንጀምር ነበረ እና ዋይፋይ አለመኖሩ ምክንያት ያንን ትምህርት እስካሁን ድረስ አልጀመርነውም። ሲቀጥል፣ በኤሲቲ ትምህርት ደግሞ አካውንት ክሬት ማድረግ ምናምን የሚሉትም ትምህርቶች ምንም አልጀመርናቸው ማለት ይቻላል። ራሱ የራሳችንን ዌብ ዲዛይን ክሬት መጀመር አለባችሁ ምናምን ስንባል ያንን ሁሉ መስራት አልቻለም። አሚኮ በትምህርት ቤቱ ባደረገው ቅኝት ተማሪዎች በሚያስፈልጋቸው ልክ የኮምፒውተርና የአይሲቲ ክፍል እንደሌለ ታዝቧል። በትምህርት ቤቶች ያለው የኢንተርኔትና የኮምፒውተር እጥረት ለማስታገስ ሳፋሪኮም ኢትዮጵያ በጎንደር ከተማ ለሚገኙ ሁለት ትምህርት ቤቶች ከአንድ ሚሊዮን ብር በላይ የሚገመት የቁሳቁስ ድጋፍ አድርጓል። ተቋሙ በጎንደር ከተማ በሚገኙ ለዕድገት ፈለግና ለአዘዞ ሁለተኛ ደረጃ ትምህርት ቤቶች ድጋፉን ያደረገ ሲሆን ትምህርት ቤቶችን ለማጠናከር የሚያደርገው ጥረት ተጠናክሮ እንደሚቀጥልም የሳፋሪኮም ኢትዮጵያ ምዕራብ ኤክስተርናል አፊርስ ክፍል ኃላፊ አቶ ጥላውን ብርሃኑ ተናግሯል። ይሰጣል ከአንድ ሚሊዮን የሚፈጅ የላፕቶፖችና ራውተርና የስድስት ወር ፓኬጅ ድጋፍ አድርገናል። ለሁለቱ ትምህርት ቤቶች እንዳጠቃላይ ማለት ነው። ከዚህ በተጨማሪ በጥናት የተደገፉ ጥናቶችን እያጠናን ከትምህርት ቤቶች፣ ከትምህርት መምሪያዎች ጋር የሚያገናኙ ስራዎች እንሰራለን። ተቋም ያደረገው ድጋፍ ይስተዋሉ የነበሩ ችግሮች እንደሚያስታግስላቸው ተማሪዎችና የትምህርት ቤቱ ርዕሰ መምህር አቶ ሀብቱ ደምሴ ተናግረዋል። ብዙ ነገሮች በቴክኖሎጂ እያደጉ ስለሆነ እነዛን ነገሮች እኩል አብረን መራመድ በመቻላችን በጣም ብዙ ነገር ልናደርግ እንችላለን። ብዙ ተማሪዎች የራሳቸው ተሰጥኦ ያላቸው ተማሪዎች አሉ። እነሱ ተማሪዎች ራሱ ብዙ ነገር ሊያሳድጉበት ይችላሉ፣ ያስባሉ። ትምህርት በጣም ነው የምንጓተት ለውጤቱም ለመሰራት ለምስራቱ በጣም ነው የሚጓተት እና ያው ከጥረቱ ጋራ እንግዲህ አሁን ይህም ስለመጣልን ለኛ አሁን ሰፋሪ ኮም ኢትዮጵያ ያመጣልን ነገር ከነበረብልን ጥረት ላይ የተወሰነ ነገር ይሸፉንልናል ብለን እንትን እንላለን እየተደረገልን ድጋፍ የሚያበረታታ ነው በጣም ነው የምናመሰግን። የጎንደር ከተማ አስተዳደር ትምህርት መመሪያ ኃላፊ አቶ ስንታየው ነጋሽ በበኩላቸው የትምህርት ጥራት ለማረጋገጥ መማር ማስተማሩን በቴክኖሎጂ ማጉልበት እንደሚጠበቅ ተናግረዋል። የሳፋሪኮም ኢትዮጵያ አበርክቶም ተማሪዎች የዲጂታል እውቀት እንዲያዳብሩ እንደሚያግዝ አስረድተዋል። ይህን ስርዓተ ትምህርት ገቢራዊ ለማድረግ እና ውጤታማ ለማድረግ በተለይ በአይቲ ትምህርት፣ እንዲሁም ትምህርት ቤቶች አጠቃላይ የመማር ማስተማር ስራቸውን ለማቀላጠፍ እንዲሁም እንደ አገር አቀፍ በተለይ በአስራ ሁለተኛ ክፍል ምዘናን በኮምፒውተር ለማድረግ ሰፊ እገዛ ማድረግ የሚችሉ ስጦታዎች ናቸው። በከተማ አስተዳደሩ የሚገኙ የትምህርት ተቋማት ቤተ ሙከራዎችን በአጋዥ ቁሳቁስ ለማጠናከር ከአጋሮቹ ጋር እየሰራ መሆኑንም የጎንደር ከተማ አስተዳደር ትምህርት መምሪያ አስታውቋል። ድጋፉ ተጠናክሮ እንዲቀጥልም ተጠይቋል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየው ነበርኩ፣ ጤና ይስጥልን።